እና መውጣት የሚያውቁትን አንድ ጥያቄ ጠየቃቸው። ኢየሱስ ክርስቶስ እንደዚህ አለ፣ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ኢየሱስ ክርስቶስ ጌታ ነው። ተመልከቱ፣ ይሄ ጥያቄ በጣም ትልቅ ነገር ነው። ዛሬ ለእናንተም ወሳኝ ነው። ኢየሱስ እንደዚህ አለ፣ ሰዎች የሰው ልጅ ማን ይሉታል? በሰው ታሪክ ውስጥ በዘመናት መካከል ብዙ ሰዎች ሲከተሉ እንመለከታለሁ፣ አለ ጌታ ኢየሱስ ክርስቶስ። አዎ ከአምስት ሺህ ህዝብ በላይ ወንዶች ብቻ ተቆጥረው፣ ሴቶች ህፃናቶች ሳይቆጠሩ፣ ከአምስት ሺህ ህዝብ በላይ ጌታን ይከተለዋል። ነገር ግን እነዚህ ሰዎች የሰው ልጅ ወይ ደግሞ ጌታ ኢየሱስ ክርስቶስን ማን እንደሆነ ነው የሚከተሉት ብሎ ስጠይቅ እንመለከታለን። ኢየሱስ ክርስቶስ ለእናንተ ማን ነው? አባቶቻችሁ ስለ ኢየሱስ ክርስቶስ ያወሩት ነገር አለ። እናቶቻችሁ ያወሩት ነገር አለ። ሰባኪዎች የተናገሩት ነገር አለ። ነቢያቶች ያወሩት ነገር አለ። መጽሐፍ ቅዱስ የተናገረው ነገር አለ። የትኛውን ተቀብላችኋል? ሐዋርያቶቹ ስመልሱ እንደዚህ አሉ። አንዳንዱ መጥመቁ ዮሐንስ ነው ይላሉ። አንዳንዱ ደግሞ ኤልያስ ነው። ሌሎቹም ደግሞ ኤርሚያስ ነው ሌሎቹ ደግሞ ከነቢያቶቹ መካከል አንዱ ነው ይሉሃል። ምክንያቱም ኖርማል ሰው እንዳልሆንክ ሰው ሁሉ ይመሰክራል። ምክንያቱም የታመመን ትፈውሳለ፣ የታሰረን ነጻ ታወጣለ፣ የሞተን ታስነሳለ፣ የተራበን ትመግባለ። አንተ ኖርማል ሰው ልትሆን አትችልም። ከዚህ በፊት የነበሩ ነቢያቶች ትልቅ ስፍራ ነበራቸው፣ በሰዎቹ መካከል ተመላልሰዋል። ከእነሱ መካከል እንደ አንዱ ልትሆን ትችላለህ አሉት። ምክንያቱም ኤልያስ በሰው መካከል ነቢይ ተብሎ ይጠራ ስለነበረ ኤልያስ ሊሆን ይችላል አሉ። ዮሐንስ ልትሆን ትችላለህ አሉት። ዮሐንስ በንስሐ ያጠምቅ ነበረ። ይሄ ብቻ አይደለም። ስለ ኢየሱስ ክርስቶስ በምናገርበት ጊዜ ሰዎች እየመጡና በእጁ እየጠመቁ ነበረ። ይሄን በምናገርበት ጊዜ ደግሞ ጌታችን ኢየሱስ ክርስቶስ ሲናገር ዮሐንስ አንገቱ ተቀልቶ ሞቶ ነበር። ስለዚህ በኤልያስ በኤልዝ በዮሐንስ መንፈስ ነው የምመላለሰው ብለው ኢየሱስን ዮሐንስ እንደሆነ ይናገራሉ። ኤልያስ ደግሞ ከቀደሙ አባቶች ወይ ደግሞ ከነቢያቶች መካከል አንዱ ነው። ጠንቋዮችን ጋር አይተባበርም፣ ከሰይጣን ጋር አይተባበርም። ስለዚህ አንተም ደግሞ የእግዚአብሔር መንግሥት ስለምትሰብክ ተአምራትና ድንቅን ምልክትን ስለምትሰራ ምናልባት ምናልባት ኤልያስ ልትሆን ትችላለህ አሉት። ወይ ደግሞ ከነቢያቶች መካከል እንደ አንዱ ነው። ይሄንን ሁሉ ይበሉት እንጂ አንተ የምንጠብቀው መሲህ ክርስቶስ እንዳልሆንክ ግን እናውቃለን። ህዝቡ አንተ መሲህ እንደሆንክ ስለ ዓለም ኃጢአት ብቻህን በቀራኒው ላይ የምትታረድ እንደሆንክ የኃጢአት በሽታ ነፃን የምታወጣ እንደሆንክ የመንግሥተ ሰማያት መግቢያ በር እንደሆንክ ግን አያውቁም አሉት። ታዲያ ጌታ ኢየሱስ ክርስቶስ እንደዚህ አለ፣ እናንተስ ታዲያ እኔን ማን ትሉኛላችሁ? አለ ግማሾቻችሁ አሳ ስታጠምዱ ከአሳ አጥማጅነት አመጣዋችሁ። ግማሾቻችሁ ቀራጮች ሆናችሁ ሳላችሁ ከዛ ስፍራ ስፍራችሁን ቀየርኩላችሁ። ግማሾቻችሁ ወንበዴዎች ሆናችሁ ሳላችሁ ከራሴ ጋር አስተባበርኳችሁ። ከእናንተ ጋር በላው ጠጣው፣ ደግሞ ብዙ ታምራትን ሳደርግ አይታችኋል። እኔስ ሽ ለእናንተ ማነኝ ብሎ ጠየቃቸው። እህት፣ የጌታ ኢየሱስ ላንቺ ማን ነው ዛሬ? የቤትሽ ጌታ የሕይወትሽ ዋልታ የምትኖሪበት ዋነኛው ምክንያት ምንድን ነው? ወንድሜ አንተ የምትኖርለት ዓላማ ምንድን ነው? ጌታ ኢየሱስ ክርስቶስ ቤታችሁ ውስጥ የትኛውን ስፍራ ነው የያዘው? ትናንትና ተምራችሁ የተመረቃችሁበት በፊት ቤታችሁ ፊትለፊት ላይ ተቀምጦ ይገኝ ይሆናል። የተጋባችሁበት ፎቶ ቤታችሁ ፊት ለፊት ይቀመጣል። ስትገቡ ስትወጡ ታዩታላችሁ። እናንተ የምትተኙበት መኝታ ቤት እንግዳ መጥቶ አይተኛበትም የተከበረ ነው የእናንተ መታጠቢያ ሻወር ቤት ውስጥ እንግዳ አይታጠብም የእንግዳ መታጠቢያ ሌላ ቦታ አለ ኢየሱስ ግን በእናንተ ህይወት ውስጥ ምን አይነት ስፍራ አለው ዛሬ ጠይቃችኋለሁ ኢየሱስ ለእናንተ ማን ነው ጴጥሮስ እንደዚህ ብሎ ተናገረ ኢየሱስ ክርስቶስ ጌታ ነው እናንተ ማን ትሉኛላችሁ ስል ስምዖን ጴጥሮስ እንደዚህ አለ አንተ ክርስቶስ ሕያው የእግዚአብሔር ልጅ ነ አለው። ጌታ ኢየሱስ ክርስቶስ እንደዚህ ብሎ ተናገረ። አንተማ መሲያችን ነ፣ የምንጠብቀው ተስፋችን ነ፣ የመንግሥት ሰማያት መግቢያ በራችን ነ፣ በአፍ ፊት የምንቆምብ ጽድቃችን ነ፣ አንተ በአብ ጋራ ከአብ ጋራ የምታስታርቀኝ አስታራቂያችን ነ የዘላለም ህይወት መውረሻችን ነ ብሎ ስለ ኢየሱስ ሲናገር፣ እንደዚህ ኢየሱስ እንደዚህ አለ። ይሄንን ምስጥር አለ፣ ስጋና ደም አልገለጠልህም። ትናንትና አሳ በማጥመድ ያወቅከው እውቀት ይሄን ሊገልጥልህ አይችልም። ብዙ ዲግሪ ብዙ ማስተርስ እንኳን ብኖር ይሄን ነገር ልታውቅ አትችልም። ስለዚህ ይሄንን ነገር እየገለጠልህ የሰማዩ አባቴ መንፈስ ነው እንጂ ወይ ደግሞ አባቴ ነው እንጂ ስጋና መንፈስ ላ